የኮይሻ ኤሌክትሪክ ኃይል ማመንጫ ፕሮጀክት የሚለካ የስራ እድገት ታይቶበታል ያሉ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ዛሬ የ2018 ዓ ም የመጀመሪያ መቶ ቀናት የማክሮ ኢኮኖሚ አፈጻጽም ግምገማ የጀመርነው የኮይሻ የኤሌክትሪክ ኃይል ማመንጫ ፕሮጀክትን በመጎብኘት ነው ብለዋል። ፕሮጀክቱ ባለፈው ከነበረኝ ጉብኘት በኋላ የሚለካ የስራ እድገት ታይቶበታል ያሉት ጠቅላይ ሚኒስትሩ የግድቡ ከፍታ 128 ሜትር ሲደርስ አጠቃላይ ሲቪል ስራውም 70 በመቶ መድረሱን ገልጸዋል። ዓለም አቀፍ የሰብአዊ መብት ድንጋጌዎች መሸርሸር በሚሊዮን የሚቆጠር ህይወትን አደጋ ላይ ጥሏል አሉ የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር 151ኛው የዓለም የፓርላማ ህብረት አይፒዩ ጉባኤ በችግር ጊዜ የሰብአዊነት ድንጋጌዎችን ማክበርና የሰብአዊ እርምጃዎችን መደገፍ በሚል መሪ ሀሳብ እየተካሄደ ይገኛል አፈ ጉባኤው በአለም ዙሪያ ሲቪሎች የሰብአዊ እርዳታ ሰራተኞችና የህክምና ባለሙያዎች በግጭትና በአመፅ እየተጎዱ መሆናቸውን አንስተዋል ኢትዮጵያ የዓለም የንግድ ድርጅትን ለመቀላቀል አስፈላጊ መስፈርቶችን ለማሟላት ቁርጠኛ መሆኗን አስታወቀች። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በዓለም የንግድ ድርጅትና በባለብዙ ወገን ጉዳዮች የአሜሪካ ረዳት ንግድ ተወካይ ኒል ቤክ ጋር የኢትዮጵያን የዓለም ንግድ ድርጅት አባልነት ድርድርን በተመለከተ ተወያይተዋል። በውይይታቸውም ለኢትዮጵያ መጠነ ሰፊ ሪፎርም እውቅና የሰጡት ኒል ቤክ በበኩላቸው ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የሄደችበትን ርቀት አድንቀዋል።